ፈጣሪ ሆይ ትዕግስቱን ስጠኝ። አብርሃም መጣ። ህመም ሁለ ሁል ጊዜ በእንባ ውስጥ ብቻ ሳይሆን በፈገግታ ውስጥም የሚገኝ ነው ብሎ ያዘን አሸንጉሌት እንደዛ ጮሎ ቀሚያ አሸንጉሊት አድርጎ መጣልን በቃ አለ። እሺ አብርሃም እንዴት ነት? ደህና ነው ያለ ወይ? ሚስት በቅፎ ውስጥ ናት ወይ? እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ሰላም ናችሁ አይደል? እና አብርሃም ትላንትና ከትላንት ወዳም ይሁን ትላንትናም ከእናንተ ጋር የመጣው ልጅ ቪዲዮ እኮ የአንድ ቀን ቪዲዮ ነው እና እሱ ልጅ ከነ ሚስቱ አወጣ ነው እኮ አላየኸንም ወይ የታደሰ ልጅ አይተኸዋል ወይስ አላየኸው እናንተ ላይክ አድርጉ ምን ይመስላለ እነዚህ ላይክ አድርጉ እንጂ እዴ አትሞቶ አትቆረጥ አትፈለጥ ትሞት አላቸው። የተፈረመባቸው ነው መስሉ ላይ ያደርጉ እና ለማንኛውም አብርሃም እንግዲህ ሸበላ ሸበላ የሆነ ፎቶ ቀብረር ያለበት ፎቶ ለጥፎ እንግዲህ ህመም በደስታ በሀዘን ብቻ ሳይሆን በደስታም ጊዜ የሚገኝ ነገር ነው ብሎ እንግዲህ ፖስት ሆላችኋል ማለት ነው። እና ለምንድነው የታመምከው አብርሃም? ምን ነው ያመመ ቆረጣህ ነው ፈለጣህ ነው ምንድነው የሆንከው? ምንድነው የሆንከው? እና ከሩት ጋር ለትዝናኑ አልወጣችሁን ወይ? ዛሬ የደበራችሁ እንዴ? ዛሬ ቀን ይደብራል እንዲ አይደብርም መኮፋ ዝንብ ጥፋት አድሎም እንደ ምን ችግር አለው? ከትላንት ወደ ቪዲዮ ሰራችሁ፣ ከዚያ ልብስ ቀየራችሁ። ትላንትና ና አቤት አቤት አቤት አቤት እና ዛሬ ምን እንጠብቃችሁ? በምንድን ነው የምንጠብቃቸው? ምንጠብቀው ብቻ ነገር ምን ሌላ ምንም አልፈልግም። አድራን ጎትተ ብቻ እንዳመጣ ነገር ግን ኑ እንደዛ ቪዲዮ ስሩ። ሌላኛው ደግሞ አንቺ ማበድሽ ወይ እናንተ ትላንትና ሩት ታበደች፣ ኮቺ ልጅ አላችሁ። ዛሬ ደግሞ እኔን አበደች ኔ ምንን ነው ያበደው? እንዴ ምን ነው ያብደው? ጋይዝ ልጅ ያገባ ልጅ ነው። ባለትዳር ነው። ፎቶ አለ። የምሬ ነው ምላችሁ። ያው ታምኔ ላይ እንደዚህ የከበብኳት እነሱ ሚስቱ ናት፣ ሚስቱናት እንዴ ሩት ታዬ እኮ ተይዞ አለ ብላ እኮ ተናግራለች። እንዴ የስድብ አባዜ አይኖርብን። የምሬ ነው ምላችሁ። እንዴ ምነው በሰለጠነ ጊዜ ደደብ መሆን? እንዴ እኔ አልፈልግም። እኔ በሰለጠነ ጊዜ ደደብ መሆን አልፈልግም። እንዴ ባለትዳር ነው። ሩታ ራሱ ማለት ነው ሮታኮ ሰርታልን አለች። በነገራችን ላይ ና ሁለቱም ነው የሰሩልን። ና ባለትዳር ነው ሲቀጥር ደግሞ ሩታ ተይዘዋል ብላ ነግራን ነበረ። ሌላ ደግሞ ንግግር ዋራሱ መጀመሪያ የሚገባ ነበር። እኔ ከዛ በኋላ የሮታ ንግግር ከገባኝ በኋላ ነው ግልብጥ ብዬ ሰራነ ወሪ እያልኩኝ ማለት ነው። መብቴ ነው ምክንያቱም ብዙ ሰው እንዲነቃ ያደርገዋል ንግግሩ። ሩታ ሩታ ዘልዛላ ሴት እኳ ደለችም። ዘልዛላ ሴት ናት። ባልዋ ያለ እርጉዝ ሆና ሌላ ውሽማ የምትፈልግ ዘልዘል አይደለችማ እንዴ! እዴ እኔ እምኮራባት እዴ ጀግና ናት፣ ጎበዝ ናት፣ ቆፍጣና ናት። እምለው እኮ በምክንያት ነው፣ የራሴ የሆነ ነገር ስለማቆም ደግሞ ስለ ምገመግማት በደንብ አድርጌ ስለማውቃት ነው እንደዛ የምከራከርላት እንጂ። እኔ ሩታ ተነስታ ሄዳ ስራ ነው ወላሂ ስራ ነው፣ የምሬ ነው ምላችሁ። እኔ አይመለከተኝም እና አንዳንዴ ስንምል ራሱ አትማዬ አንቺ እንደዚህ አንቺ እንደዚህ እና ከእናንተ ስድብ ከኔ መሀል ላይ የእናንተ ስድብ እንደሚበሳ ታውቆም ወንድ እና ታዳኔ በሰነጠለ ጊዜ ደደብ ሆኜ ስራ አይደለም። አብርሃምና ሩታ ተለያይተዋል ተጣልተዋል ብዬ እንትን ነበር ላይደለም፣ እንደዛ ሳይሆን እባካችሁ እንደዛ የስራ አትስሩ ብላችሁ ገገመ በሉ። በተለይ ሩታ እንድትሰራ እንፈልግም። ይሄንን ለምን አብርሃም ቢሰራውም ይቀላል፣ እሱ ሲሰራ ይቀላል። በነገራችሁ ላይ ወንድ ስለሆነ ማለት ነው። ከዛ እንዞርብሃለን ማለት ነው። የምር እንዞርብሃለን። እና ርታል ከመሳደብ አቁሙ። ተሳዳቢዎች እኮ ውሃ በልቷቸዋል። በነገራችን ላይ የምሬን ነው ምላቸው። ሰው እኮ ማለት ነው ይነቀናል። በነገራችን ላይ የሆነ አመት በአመት አይቀየሩም እንዴ ነው የምንባለው? የምሬ ነው ምላችሁ። እኔን አያደርገኝ እና አመት በአመት አይቀየሩም እንዴ? ይኸው አሁን ሁለት አመት ሊሞላን ነው። እንደዚህ ነው የሚሉን። ሁለት አመት ሊሞላን ነው። ከስድብ አይነጾም እንዴ? ከስድብ አይርቆም እንዴ? ሁሌ አንድ አይነት እንዴ? ሰው ቢያንስ ምን እየተሰራ እንደሆነ አይነቀም። የትኛዋ ሴትነት እርጉዝ ሆና ባለትዳር ዳር ሆና ባሏን ሳይፈታት ሰማን ያዋ ሳይቀድላት ሲቀድል ደግሞ እርጉዝ ሆነ ሌላ ወንደምትመኝ የትኛዋ ሴት ናት? እንዴት ቢያስቡት ነው የምትባሉት? እኔ ምን አገባኝ፣ እኔ የሚታሰበው ነው ምላችሁ እንዴ የሚባለው ማለት ነው። እና ታዲያ እናንተ ግን የለም፣ እዛው ስድብ ላይ ናችሁ። ለማንኛውም ሩታ እንደሆነ ሩታ ሀብቴ እንደዛ አይነት የምታደርግ ሴት አይደለችም። ያው ቪዲዮም ደግሞ የአንድ ቀን ቪዲዮ ነበረ፣ ያው ታውቃላችሁ፣ ልጁ ልብስ አልቀየረም፣ ሩታዬ እንግዲህ ቀይራለች ይመለከተኛል ይመለከተኛል ወይ? የኔ ወድ ጀግኒት ማለት ነው። እኔ በቆሻሻ ቦታ እንደማትገኝ ስለማቀኮረ የምከራከርላት የኔ ጀግና እንዲህ በቆሻሻ ቦታ ንክረህ አትልም። በጭራሽ ይቀረጻል። ላሽ ወደ ቤት ነው የሚሄደው። ያንንም አባቱ ወደ ቤት ነው የሚሄደው እና ቻናል ከፍተው ይመጣላቸዋል። ከሚስቱ ጋር ያ ሰውዬ ማለት ኤርሚያስ፣ ከሚስቱ ጋር ይመጣላቸዋል። እና የራሱ ሚዲያ አለው። ሚዲያ ቢኖረውም ፌስቡክ ላይ ነው። ፌስቡክ ደግሞ ያው ብር ይከፍላል ተባለ። እኔ አላቅም። እና እዛ ነበረ እንትን ሲለ ነበረው። አሁን እዚህ ጋር ይከፈታል። በነገራችን ላይ እነሱ ብዙ ጊዜ ኢትወር አድርገው ለማሳደግ ምናምን ነው የሚፈልጉት። እና ክብራችሁ ዝቅ አድርጋችሁ ደግሞ እንትን አትበሉ። በተለይ ሩታ ማለት ነው አሁን አብርሃም የሆነ ነገር ብላ ወይ ተደባድባችሁ ከአብርሃም ጋር ወይ የሆነ ነገር ብላችሁ እንትን ብትለው ጥሩ ነበረ ግን የለም እና እኛ አላበድንም። እኔ አላበድኩም፣ ሩታም አላበደችም። እኔ ውስጧ ስለማውቀው ጨዋ መሆኗ ስለማውቀው ነው የምከራከረው። ሲቀጥል ደግሞ ልጁ ባለትዳር ነው። ከነሚስቱ መጥቶ ዱብ ብሎላችኋል። በቅርቡም ደግሞ በዩቱብ ቻናል ዱብ ይልላችኋል። ሩታ ትሸርተዋለች፣ አብርሃም የሚሸርትለታል። ታያላችሁ። እኔ ምን አለች በሉኝ። እና የዛኔ እዛ ቦሻ ይቅርታ ብትሉኝ አልሰማችሁም። እኔ ካሁኑ ነው። እንዳትሰድቡኝ እኔ እንዳትሰድቡኝ። የምሬ ነው። በጣም የምትሰደቡ ልጆች አለሁ። ፈጣሪ ወይ ትዕግስቱን ስጠኝ። እኔ አቤት አስተዳደግ እና ማርያም፣ አቶ አብርሃም የታደሰ ልጅ እንግዲህ ያው መቶላችኋል። በኢንስትግራም ቀብረር ብሎ ፎቶን ፖስቶላችኋል። ለማንኛውም ሚስቱን አግኝተናታል። አብርሃም ሂዱና ማለት ነው። የምሬን ነው የምላችሁ። ኢንስትግራም የምትጠቀሙ ልጆች ኮሜንት ስር አብርሃም የታደሰ ልጅ ቀብረራው። እኛ እኮ ሩት ከሩት ጋር የመጣው ልጅ አግኝተነዋል ከነ ሚስቱ። ሚስቱ ደግሞ ፊት አንድ አይነት ናቸው። ባልና ሚስት እናንተ፣ የምሬን ነው የምላችሁ። ባልና ሚስት በአንድ ወንዝ ይቀዳል አሉ፣ እውነት ነው። እና አንድ አይነት አፍንጫቸው አንድ አይነት አይናቸው አንድ አይነት ግንባራቸው አንድ አይነት ምንም ነገራቸው፣ አይል አፋቸው አንድ አይነት ምናቸውም አይለይም። ሄዳችሁ ዩቱ ከፈለጋችሁ ማለት ነው። እና ያው ሲላላጥ የተላላጡበት ፎቶ ነው ያለው ይሄኛ የቲክቶከሮች እድሜ ይርዘን ብያለው። ለማንኛው እድሜያቸው ረጅም ያደርግልንና ይሄ ነው የምላችሁና ለአብርሃም ግን ንገሩት፣ አግኝተነዋል ከነሚስቱ ሩታም ተይዘዋል ብላ ነበረ። ነገር ግን አሁን በተግባር ከነሚስቱ ብቅ ብላልናለች አለች። እንደ የማይታሰብ ዱብዳ መጥቶ ወደቀብን። ዛሬ በቀኑ ላ ማታ የምን በቀኑ ማታ እንደዛ ነበረ። እና አብርሃም አይዞ በርታ፣ ጠንክር፣ ጎብዝ፣ ሚስትህ በደንብ አድርገህ ተንከባከባት እስከምትወልድ ድረስ ጥሩ ጥሩ ነገር ነገር እንጠብቃለን። በእናንተ መልካምኞታችንን ደግሞ የተመኘነውን እንድታሳኩልን በተግባር እንድታሳዩ እንፈልጋለን። ባሉት በቃ ይሄ ነው እንደ ነቀን ይወቁ። እንደ ጋይዝ ምን ነው እንደ ነቀን በቃ ቆፍጠን እንዳለና እንደ ነቀን ይወቁ። እኛ ኮ ጅሎች እነዚህ አይነቁም ነው የሚሉና ሚሆነ እንዳይሰሙ እነሱ ማለት ነውና፣ እነዚህ ጅሎች ሁሌ የሚሳደባሉ አይነቁም እንዴ ነው የምንባለው ማለት ነው። እኛ ራሱ እኮ አንዳንዴ እኮ እናንተ በስርዓት አትፈተፍቶም እንደ ስርዓት የሚባል ነገር የለም። እንደ ስድብ ምናመጣው ነው የምንባለው። እና የዛኔ ደግሞ አታፍሮም ታፍራላችሁ። እንደዛ ስትባለው የሆነ ስፌት ይሰባቸዋልና እናንተም እንደዛ ነው የምትባለው። ተሳዳቢም እንደዛ ነው የሚባለው። እኔ እኮ አንዳንዴ ሳደብ እና ቪዲዮ እንድሌት አድርገን አረገዋለሁ፣ አለው ለምን ሰው ይንቀኛል? ሰው እንዲንቀኝ ስለማልፈልግ ማለት ነው። እና እያወቀች ሰው እንዲያወቀ እንደዚህ ይዝረከረካል እንደ እንድባል ያው እንድባል ስለማልፈልግ ነው እላቸዋለሁ። ለማንኛውም እንደዛ ነው እላቸዋለሁ። ማታም ደግሞ እንጠብቃቸዋለሁ፣ በምን እንደምትመጡን ባናውቅም። አሁን ግን ያው ህመም አለብኝ እያለ ነው አብርሽ። ለማንኛውም ሚስቱን አግኝተናታል። ይበቃል። ሰላም ሁኑልኝ ቤተሰብ።